ዋው የሄሉዬ እናት የኔ ጠንበለል ማለት ነው። ሀፒ በርስዴ ብለናል የኔ እናት። ቀሪ ዘመንሽ የደስታ የፍቅር የሰላም በልጆችሽ ሁሌም እየተደሰት የምትኖር እያደርግሽ ረጅም እድሜና ጤና ለሄሉዬ እናትና አባት ይስጣቸው ማለት ነው። ቤተሰቦች እንግዲህ አርባ ምንጭ ላይ ታሪክ ተሰርቷል። ሁለት ምርጥ ደስ የሚሉ ጊዜያቶች የማይረሱ ጊዜያቶች አልፈዋል ማለት ነው። አንደኛው የሄሉ እና ያብ ሰላም ና እርቅ መውረድ ማለት ነው። ሁለተኛው ደግሞ እነዚህን የመሳሰሉ ዛልግ ላይ የኔንሽ የኔነሽ እያሉ የሚረባረቡባቸው ልጆችን እነዚህን የመሰሉ ወርቅ ልጆችን የወለደችው የፈትለ የተወለደችበት ቀን ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ሁለት ደስታ ማለት ነው። ሁለት ድርብ ደስታ እናት ተቆጥታ ሄሉዬን ከአብጋ ከሉሌ ጋር ከዛ ሲቀጥል ደግሞ የማዘን ልደት ነበር በዚህ አጋጣሚ ሄሉዬን ታውቋታላችሁ በቤተሰቧ አትደራደርም እኔ እንደዚህ አይነት ልጆች ውስጤ ናቸው ጌታን በጣም ነው ደስ የሚለኝ እናት አባቱን የሚያስደስቱ ልጆች በቃ ደስ ይለኛልና ሄሉዬ እንግዲህ እናቷን ምን የመሰለ ቀሚስ በመግዛት ከቦርሳ ጋር እንግዲህ ልደቷንም ኬክ በማሰራት ያብና ሉሌ በተገኙበት እንግዲህ ያው የእነሱ እርቅ ከወረደ በኋላ እንግዲህ ሀፒ የእናቷን የተወለደችበትን ቀን የፈትለን አክብራላታለች፣ ማለት ነው። ከዚህ የበለጠ ምን የማይረሳ ጊዜ አለ? ቤተሰቦች፣ ከምንም ሁሉ ነገር ተውት። የእናታችሁን የተወለደችበትን ቀን ከእናታችሁ ጋር ደስተኛ ሆናችሁ አክብራችሁ መዋል ቀላል ነገር ነው። ቤተሰቦች፣ እና አባቷ የሉ አባት፣ በቃ ምን ልበላችሁ፣ እውነት አለቀሱ ማለት። በልጅ መደሰትና በልጅ እንደመካስ ምን የሚያስደስት ነገር አለ? እናት በሊህ ስትደሰት ስስቅ እንደማየት አባት በልጅ ተደስቶ ሲያለቅስ እንደማየት ምን ደስታ አለ። ሄሉ የኔ ቆንጆ፣ አንቺም በልጆችሽ ተካሺ በልጆችሽ አገኘው። እናቴ አባቴ እንደምትይ ሁሌ እናትሽን አባትሽ እንደምታከብሪ እንደምትሰሚያቸው፣ ለአንቺም እግዚአብሔር የሚያከብርሽ እናቴ የሚል ልጅ ይስጥሽ። የእውነቴ ነው የምላችሁ ቤተሰቦች፣ ይሄ ምርቃትን ከእናቴ ነው ወኔ የወሰድኩት ማለት ትችላላችሁ። ምክንያቱም ሁሌ እናቴ የሚል ልጅ ይስጥሽ ትላለችና። ቀላል ምርቃት እንዳይመስላችሁ ቤተሰቦች፣ እግዚአብሔርን ነው የምላችሁ። ቀላል ምርቃት አይደለም። እናቴ የሚል ልጅ ይስጥሽ ማለት ቀላል ምርቃት አይደለም እና ሄሉዬም፣ መንገዲ እኔም እናቴ የሚል ልጅ እግዚአብሔር ይስጥሽ፣ በትዳር ተባረኪ። ያማረ ትዳር በእርግጠኝነት ረግጠ እነግራቸዋለሁ ቤተሰቦች፣ በእናት በአባቱ የተመረቀ ልጅ መቼም ቢሆን አያወርቅም። የእውነቴ ነው። ትዳሩ ያማረ ነው የሚሆነው። ህይወቱ ያማረ የሰመረ ነው የሚሆነው። ከእግዚአብሔር በታች ቤተሰብ የመረቀው ልጅ መቼም አይወርቅም። እናት አባት በተለይ ሌላውን ተውት። እናት አባት የመረቀው እናት አባት ተደስቶ ከአንጀቱ የእውነቴን ነው ደስታውን በለቅሱ እየገለጸ የመረቃችሁ ቤተሰብ መቼም ቢሆን አትወርቁም። በልጅ ትባረካላችሁ፣ በትዳር ትባረካላችሁ፣ ኑሯችሁ የተባረከ ይሆናል። እግዚአብሔር እና ሄሉዬ አሁሌ እናቶቿን እናቷን አባቷን ስታስደሰት ነው ማየት እንደውም ከሌሎቹ ለየት ተተልብኛለች እና ሴት ልጅ ድሮም ለቤተሰቦቿ ሟች ናት። የእውነት ሟች ናት። ሴት ልጅ ለቤተሰቦቿ ሟች ናት። ሄሉዬ በጣም ነው የምንወድሽ። ቤተሰቡን የሚያከብር ልጅ እኔ ውስጤ ነው። በቃ በጣም ነው ሄሉን ጥግ ድረስ ነው መወዳት እግዚአብሔርን ለእናት ለአባቷ የምታረገው ነገር ያላት ቦታ ያላት ክብር ውስጤ ነው። እና እንግዲህ ያው ፈት ለይን እንኳን ተወለድሽልኝ የእኔ እናት፣ ለልጆች ያኖርሽ እግዚአብሔር። እድሜና ጤና ይስጣችሁ የልጅ ልጅ እንድታዩ እግዚአብሔር እድሜና ጤናውን አብዝቶ ይስጣችሁ ማለት ነው። እንግዲህ ቅመሞችዬ ያብም በጣም ደስ የሚለው ደግሞ ያብም ሉሌም በተገኙበት ነው እና ይሄን የመሰለ ደስታ፣ ይሄን የመሰለ ፍቅር፣ ይሄን የመሰለ ሳቅ እግዚአብሔር አይለያችሁ ማለት ነው። ሄሉዬና ያብም በፍቅር አብቦ የሚፈቱ ነገሮች መሃል ላይ ይቀራሉ። ገና አንዳንድ ኮሜንቶችም ያው ያው ልጅቷን የታርጓት ነው ልጊቷ ትምጣ እያላችሁም ነው። እኔም ደግፋለው እነሱ ከታረቁ በኋላ ልትመጣም ትችላለች እች ልጅ እና ነገሮችን ማስተካከል የሚችለው እሱ ነው ብዬ ነው ማሰበ። ቤተሰቦች ይሄንን ደግሞ በሚቀጥለው ቪዲዮ በሰፊው ሁላችሁም፣ እናንተም ኮሜንት የምሰጡ ልጆች ውስጤ ናችሁ። ቪዲዮ ላይ ተንተረሳችሁ ቪዲዮን አዳምጣችሁ ነው ኮሜንት የምትሰጡት በተለይ ሄሉ አድናቂዎች ወድጃቸዋለሁ፣ ኑሩልኝ ማለት ነው። እንግዲህ የዛሬ ቪዲዮ የፈትለ የተወለደችበት ቀን ነው። ያ ሁላችሁም በኮሜንት ፈትለይ እንኳን ተወለርሽ፣ እድሜና ጤና ጨማምሮ ስጥሽ፣ ዘመንሽን በሙሉ በልጆች ተደሰች እያላችሁ ሁላችሁም ኮሜንታችሁን ቁጭ ቁጭ አድርጉ። ቪዲዋንም አይከፈልበትም የኔ ምርጦች። ቤተሰብም ያልሆናችሁ ቤተሰብ አድርጉን። እናንተም እናቶቻችሁ ነፋ